ሰኢድ ለአብድ ነው። አሁን ገና ለአብድ ነው። አብዱ አለ ጫት እየቃማ ነው ተብዬ ነበረ። አሁን ገና ለአብድ ነው ይላል። ይሱማያባል የእውነት አበዴ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድ ቻናል ቤተሰብ ወይ እንዴት ናችሁ? ያለ አልሐምዱሊላህ። ለቻናል አዲስ የሆናችሁ ሰብስክራይብ ላይክ፣ ሸር አርጉ እስኪ በቅንነት ማለት ነው እና ዛሬ ምን ይችላችሁ መጣሁ መሰላችሁ? እኛ ቤት ድግሳለና በቃ ድግሳችን እየደግስን ነው። ለምስለስ ሄደን ፈተፈተን ትንሽ ብዬ አሰብኩኝ። እናማ ላብድ ነው፣ አሁን የምር ላብድ ነው። ኢትዮጵያ ነኝ ያለችኝ ኢትዮጵያ፣ ነኝ የመን ነኝ ያለችኝ የመን መጣ። አሁን ደሞ ኢትዮጵያ ሄደችን ይመመጥች ጎዳና ላይ ወድቅ ያለሁኝ ይለናል። አሁን እስኪ እኛ በማን እንፈርድ? ማንኛውም አሁን የምር በዚህ ልክ ተጣልተው ነው ወይስ ድራማ ነው? አልገባኝም። ድራማ ነው እንዲያለል በጣም ረዘመ ተንዘዘ። የምር ነው እንዲያለልም የምር ቢሆን መቼም ቤተሰብ፣ ዘመድ፣ ጓደኛ የሚባል ነገር በመሃል ይኖራል። የመን ማንት የሚባል ቦታ ላይ ብዙ ነገር ነው ያለው። ሻራን ጥፎ ይው ጎዳ ነው ወጥቻለሁ። አሁን የምርም የምርም ላብድ ነው ምክንያቱም ኢትዮጵያን የሰጠኝ ኢትዮጵያ ያልኩ የመን ስትዬ የምን መጣሁ አሁን ትግስት ያለቀ አባክሽ ንግስት ሶሜያ ሆይ የልጆች አባት ውድ ባለቤት ብለሽ የምትቀበኝ ከሆነ ነይ ውሰጂኝ አለበለዚያ የምር ላብድ ነው እያለ ነው ማለት ነው ብለን እኛም አደምጠናል ፈና ቆየ ነገር ግን ድራማ ነው ወይስ የምር የምር ሆነ የሆነ ገራሚ ታሪክ ነው በጣም ገራሚ ታሪክ ማለት ነው። ስብሓናላህ የእውነት እንደ ሙስሊም ሆነው በዚህ ልክ ዲራማ እየፈጠሩ ከሆነ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ምናልባትም ደግሞ የእውነት ከሆነ አላህ ሱብሓነሁ ወተዓላ ነገሮችን አስተካክሎላቸው ልጆቻቸውን ያሳድጉ እያልኩ መኛለሁ። ኢንሻአላህ እና ወደ እኛ ቤት ስመለስላችሁ ዛሬ ዛሬ አይደለም ከቀናቶች በፊት ነው ያው ተቀምጦ ነበር፣ ቪዲዮ ምን እና፣ ይሄ ነገር ጤፍ ነው ወይስ አበባ ነው? ጤፍ አይመስል እንዴ? ዛርኩ ሲያዩት የምር ጤፍ ጤፍ ነው የሚመስለው ማለት ነው። የምር ጤፍ ነበር የመሰለኝ። ከዛ እንዴ ጤፍ አበባ ይሆናል እንዴ ምናምን አልኩ። አራማ ይሆን ምን እንዴ አልኩ። ከዛ ሳር መሆኑ ገባኝ። አበባ መሆኑ ገባኝ ምናምን ምናምን። እኛ ቤት ዛሬ እራት አለ ይህና አበባ ሁን እንጎዘጉዞ አለን ምናምን ልክ እንደ ሀገራችን ነው እና በቃ ማሻአላህ ተባረክ ነበረ ምሽት ያው ለእኔ አድካሚ ቢሆንም ትላላችሁ። አሪያ ረቢያ ይሻችንን ቀይርልን የሰው ቤት ማሮናል እያለን እና ካዘጋጀነው በኋላ አላሳያችሁ። እዚጋ ያው ሽቱና ክሊኒክስ አበባ ምናምን አርገናል። እዝጋ እንዲቆርጣ ጽባል የቡና የቸኮሌት ምናምን ነገሮች ብዙ መቅረጥ አልተመቸኝ። ምክንያቱም ታውቃላችሁ ሴቶች ናቸው ሂጃብ ምናምን አይለብሱም። ልብሳቸው ምናምን ትንሽ አስቸጋሪ ነው። ከመዘጋጀቱ እየተዘጋጀ እያዘጋጀን ነው የቀረጽኩት። ካዘጋጀን በኋላ ከጨረስን በኋላ አልቀረጽኩም። ለምን ያው ልብሱ ምናምን አይመችም፣ ሰዎቹ መቅረጽ አይቻልም ከባሉ እና ይህ የቅድሙ በካርቶን የነበረውን አበባ በዚህ መልኩ ደርድረን አስዋብ ነው ትላላችሁ። ዋው የምርመሻ ልቦታ ተመለከላ ነበር በጣም በሚያምሩ በነገራችን ላይ ስርታብ ነው ይሄ ቤቱ ለእኔ አድካሚ ቢሆንም፣ ግን ውበት አለው። ያ ማሻላ ሳቱ እንዲያጠለ ከዛ ወደ ቀጣዩ ሲሄድላችሁ ይህ ሶፋ ነው። እዚ ጋ ደግሞ ሙሉ መስታወት ነው። ይሄ ጣውላ በሳራና በአበባ ከዛ በሻማ ድምቀነዋል። ይህ ነገር በቃ ይሄው እድሜ ልኬ ባህር ዛፍ እንደመሰለኝ እንዳለዋለሁ የምርም ሳይሆን አይቀርም። ግን ሽታ ምናምን አይደለም። ናይም በቃ ይህን ይመስላል የሽንት ቤቱ ዲዛይን። እንዴት አባቱ እንዴ! የሚሄን ግማሽ ያው ለምን ስለ ሠይድ ብቻ ወስጃ ልፋለሁ? ቤቴን ለምን አላሳያችሁም? ኖርዌይን ለምን አላሳያችሁም ብዬ ነው። እንግዲህ ሰኢድ እስከሚያብድ እየጠበቅን ነው። የምሮ በጣም ነበር ብር በጣም ነበር ደስ የሚለው። ከዛ ምን አለ መሰላችሁ እራት አለ ውጭ ላይ፣ ግን ከፍቼ ለማየት አይቼ አልችልም ገና እየተደረደረ ስለነበር ምግባል ይህን ይመስላል። ጣውላ ማሻላ ብላሴ ብላሴ ዘጋ ማንኪያ ገፍሻ ሹካ መድሪ መድሪ ምግብ መጥለቅ ከፈለጋችሁ ቁጥር አስቀምጠናል ትላላችሁ። ቡፍ ተጠሏል። ይሄ ነገር ማጠብ እንዴት እንደሚደክመኝ እንደሚያስጠላኝ ላይ ላይ በጣም ነው የሚሰለችው። ይታያል። ይህን ይመስላል ይህ ስርታ ሆኖ ግን ውጭ ላይ በረንዳ የሚባለው እንደዛ ነገር ነው። ይህ ደግሞ ቤት ውስጥ ነው። ቤቱና በረንዳው በር ብቻ የሚለየው። በጣም ነው የሚያምረው ግቢው። አዲስ ዲዛይነር ነው፣ አዲስ ዲዛይን ነው ቤቱ። የእውነት በጣም ነው የሚያምረው ማሻላ ተባረከላህ። አላህ ይስጣችሁ ጨምረላችሁ ለኛ ሚስጥር። እያለን እንመኛለን። ለመልካም ምኞታችን እና ይመስላችኋል? ለእኔ ሶስት ቀን የደከምኩበት ልፋቴ ነው፣ በዘጠኝ ደቂቃ ሲቀርጻልኝ ቀላል ትመስላለኝ፣ ግን ዘጠኝ ሶስት ቀን ነው ለእኔ የደከምኩበት። መጀመሪያ ቀን ማጽዳቱ፣ ቀጣይ እንግዶቹ ሲመጡ ወይም ማዘጋጀቱ፣ ቀጣይ ደግሞ ከሄዱ በኋላ ማጽዳቱ ምናምን ላይላል አላ ብቻ አልሐምዱላ ረኩላ የሚያልፍና እንሻላ የራሳችን ኑሮ እንጀምራለን። ስደት በቀንንጃ አለም ላይ ያለ ሰራተኛ በሙሉ ጥርቅ ብሎ ሀገር ገብተን አራቦች እንደቀሩ አቤት ምኞቴ። ሀበሾች ብቻ ሳይሆን ማንኛውም ሸቃላ ሰራተኛ በ ቢያልፍልን ብንወጣ ከዚ ሀገርና አረጎች አለ እኛ ኑሮን ሀሁ ብለው ቢመሰረቱ እንዴት ደስ እንደ ሳስበው ሳስበ ራሱ ፈገግ ያደረገኛል። ምክንያቱም የኛ ዲካማ እነሱ ምንም አይደለም። እኛ ሄደን ምናልባት ጥቅማችን እና ጉዳታችን እንኳ ቢገባቸው ምን ይመስላለ? የኛ ቤት ማሻላ ተበረከላ እያላችሁ እነህን ይመስላል ላቸዋለሁ። በሩ ምናምን ያው ትንሽ አድገን ነው ለማውጣት ውጭ ላይ ካሜራ ሙሉ ግቢ ካሜራ አለ። የአዲስ ቤቶች አሁን እየተሰሩ ያሉ ቤቱ በቃ ውስጥ ውጭም ካሜራ ይበዛባቸዋል። እነህን ይመስላል። ላይክ ሼር እያርጋችሁ ሰብስክራይብ እያርጋችሁ በቅንነት ትላላችሁ።